በአባቴ በወንዶች ወገን ቅድመ አያት የሆኑት ተኩሉ ጓንጉል ይላል ጀነራል ተፈራማሞ የትግራይ ዘር እንደሆነ ወይም እንዳለበት አባቴ እየደጋገመ ይላል የትግሬ ዘር አለብኝ ይለይ ነበር መነሻ አካባቢውም እንደርታ አውራጃ ልዩ ስሙ መሃል እንደርታ እንደነበረ ይነግረኝ ነበር በሆነ አጋጣሚ ይላል በሆነ አጋጣሚ ትግረኛ ተናጋሪዎች አሁን እዚህ ጋር ያዙ። በሆነ አጋጣሚ ትግረኛ ተናጋሪዎች ወደ አካባቢያችን ከመጡ ክርስቲያን ወገኖቻችን የዘር አረጎቻችን ናቸው እያለ ያውጋኝ ነበረ ይላል ጀነራል ተፈራ ማሙ። ስለዚህ በማናቸውም መንገድ ከመጡ ስለዚህ እንኳን ራያ ላይ ላስታ ቢመጡ ጀነራል ተፈራ ማሙ በአባቱ ቃል መሰረት አቀባበል ከማድረግ የዘለለ ሌላ ነገር ማድረግ ቢከብደው አንዳንድ ጊዜ መረዳት አለብን እንድንል የሚያደርግ ማለት ነው። ምክንያቱ ምንድን ነው የሚለውን ራሱ ዘርዝሮ ያስቀመጠውን ነው። እኔ አይደለሁም ሌላ ሰው ተርጉሞት አይደለም ወይ ምናምን አይደለም። ግልጽ በሆነ መንገድ አንድ ደግሞ አጭር ፔጅ አለች። አጭር ፔጅ እሷን ለማየት ደግሞ እንሞክር። ይሄ ብቻ አይደለም። ከዚህ የተነሳም እንደውም በጣም ኤክሳይትድ የሆነበት እና ለምን በጣም በልቡ ውስጥ ህወሀት ለዘላለም ተስላ ቀረች የሚለውንም በነገራችን ላይ ጽፎታል። እመሰንትሊን የጻፈው ምንም በቃ አልዋሸም እሱ ያሏቸውን ሌሎቹ ለምን መዋሸት እንደሚፈልጉ ነው እንጂ የማይገባኝ። እሱ መዋሸት አልፈለገም በግልጽ እኔ የተናገረው አሁን አንድ ገጽ አለች ስትጀምር የመጨረሻ ያደረግኩት ማለት ነው በትክክል ከተመዘነ ብሎ የሚጀምራል ባለ በጣም አጠር ያለች ገጽ ይሄኛው በጣም ጥሩ አሁን የማነብላችሁ ደግሞ ምን የሚል ነው ሸማቂ ኮማንዶ እዚህ ላይ ደግሞ ምን ይላል? በትክክል ከተመዘነ ይላል። እንድታነቡት በትክክል ከተመዘነ የእኔ መልስ የጓዶችም ሳቅ የሚወጣለት ነገር የጓዶችንም ሳቅ የሚወጣለት ነገር የለም ይላል። የእኔ መልስ ትክክል የሚሆንበት ምክንያት ይላል ጀነራል ተፈራ ተመልከቱ። የእኔ መልስ ትክክል የሚሆንበት ምክንያት ለዘጠኝ ወር ተከዜ ላይ ይላል።